እንግዲህ ዛሬ የጎበኘ ነው ያለ ነው በባህርዳር ከተማ እየተሰሩ ያሉ የልማት ስራዎችን ነው። ከልማት ስራዎችም አኳያ እንግዲህ አንዱ ትልቁ የልማት ስራችን በባህርዳር ከተማ የባህርዳር ኮሪደር ልማት አንደኛው ነው። በሁለተኛ ደረጃ ደግሞ ከባህር ዳር ከተማ ትልልቅ የመንገድ ፕሮጀክቶች አሉን። አንደኛውም የተመለከት ነው። የባህር ዳር ከተማ የሚሰሩ የአስፋልት መንገዶችን ተመልክተናል። የእኛ የባህር ዳር ከተማ አስተዳደር በለውጡ ወደ ፊት የመጣው አመራር ስራውን የጀመረው ሁለት ነገሮችን መሰረት በማድረግ ነው። የመጀመሪያው ነገር የመጣንበት ጊዜ በቀውስ ጊዜ ውስጥ ነው የመጣ ነው። የቀውስ ጊዜ አመራርን ማረጋገጥ ነው። ከዚህ አኳያ የባህርዳርና የአካባቢውን ሰላም ማረጋገጥ ናምበር ዋን ስራችን፣ ናምበር ቱ፣ ናምበር ስሪ ስራችን ይሄን የነበረው ከዚህ አኳያ የከተማችን የባህርዳር ከተማ የከተማ አስተዳደር ብቻ ልንወስድ ብለን የምንወስዳት አይደለም። የክልሉ ሕዝብ መናገሻ ናት፣ የክልሉ መንግስት መቀመጫ ናት። ስለዚህ ከፍ ያለ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ፍላጎቶችም ጭምር ያሉባት ነው። ስለዚህ ይህንን የፖለቲካ ሴንተር በመሆኗ ምክንያት ከፍ ባለ እይታ ነው የሰላም ሁኔታውን ባህር ዳርን ሰላም ማድረግ አማራ ክልልን ሰላም ማድረግ ነው የባህር ዳር ሰላም እጦት የአማራ ክልል የሰላም ምጦት መገለጫ ተደርጎ ነው የሚወሰደው። ይህንን መሰረት በማድረግ የሰላም ሁኔታውን በአጠረ ጊዜ ከሚመለከታቸው የክልሉ የፌዴራል የሰላምና ጸጥታ ኃይሎች ጋር በመሆን ሰላማችን የማረጋገጥ ስራ ሰርተናል ማለት ነው። ይህንን እንዳረጋገጥ ግን ዝም ብለን አልቆም ነው። ጎን ለጎንም ሰላም በልማት መታገዝ አለበት። ሰላምና ልማት የማይነጣጥሉ ናቸው። ሰላምን አረጋግጠን ነገ የልማት ጥያቄ አለ፣ የመልካም አስተዳደር ጥያቄዎች አሉ። እነዚህን የሰላምና የልማት የመልካም አስተዳደር ጥያቄዎች ደግሞ በአቀናጅቶ መምራት ወሳኝ ጉዳይ ነው የነበረው። ይህን መሰረት በማድረግ ልማቱን ስንጀምር ከቢሮችን ነው የጀመርነው። ቢሮችን እንዴት አድርገን ጊዜውን ባህርዳር ከተማን የሚመጥን አድርገን ቢያንስ የመልሶ ማልማት ስራ ለምን አንሰራ ነው የሚለው እዚያ ነው የጀምረው ማለት ነው ከዚያ ቀጥሎ የስማርት ባህር ዳር ፕሮጀክት ጽህፈት ቤት ተቀርጾ በካቢኔው ጸድቆ የከተማ አስተዳደሩ ምክር ቤት ያንን አጽድቆልን ጽህፈት ቤት ነው እንዲቋቋም ነው የተደረገው። ይህን መሰረት በማድረግ እንግዲህ የስማርት ባህርዳር ወይም ዲጂታል ባህር ዳር እንዴት እውን ትሆናለች የሚለው እቅድ ተዘጋጅቶ ጸድቆ ወደ ተግባር አገብተናል ማለት ነው። ከዚህ አኳያ አንዱና ትልቁ የስማርት ባህርዳር ፕሮጀክት ጽህፈት ቤታችን አላማ ባህርዳርን የቱሪዝም መዳረሻ ስማርት ቱሪዝም ማረጋገጥ ነው። ባህርዳር ራያችንም ባህርዳር ከተማ የዓለም የቱሪዝም መዳረሻ ከተማ ማድረግ ነው። የኢኮኖሚ መዳረሻ ከተማ ማድረግ ነው። ይህን እውን ያደርጋል ወይ የሚለው የኮሪደር ልማትን ተግባር መፈጸም የመጀመሪያ 225 ኪሎ ሜትር በጥናት የማስጀመር የታሰበው በኋላ ግን ጥናታችን በማሻሻል 31 ኪሎ ሜትር እንዲደርስ ተደርጓል ማለት ነው። ከዚህ ተነስተን የማስጀመሪያው ምዕራፍ ክቡር ርዕሰ መስተዳድሩ ቢሮ ላይ ነው የተደረገው። እዚህ ቦታ ላይ 3 ኪሎ ሜትር ማስጀመሪያ ምዕራፍ ነው የተጀመረው። ከዚያ ውስጥ 25 ኪሎ ሜትር 100 ፐርሰንት የማጠናቀቅ ስራ ተሰርቷል። እሱን የማጠናቀቅ ብቻ ሳይሆን ምዕራፍ ሁለትን አስጀምረናል። ምዕራፍ ቅድም ከአልማ ወተር ፍሮንት ብለን የፕሮጀክት ስሙን ያወጣንለት እዚያ ጀምረን አሁን ባለው ሁኔታ አምስት ኪሎ ሜትር የምዕራፍ ሁለት የኮሪደር ልማት እየተሰራ ነው ያለው ማለት ነው። ቅድም ድራይቭ አድርገን የተመለስንበትንም ጭምር አካቶ ወደ አምስት ኪሎ ሜትር የምዕራፍ ሁለት የኮሪደር ልማት ስራ እየተሰራ ያለበት ነው። እንግዲህ የባህርዳር ኮሪደር ልማት በውስጡ ባህርዳርን የሚያዘምኑ ባህር ዳርን የቱሪዝም ከተማነቷንና የቱሪዝም መዳረሻነቷን ከፍ የሚያደርጉ የባህር ዳርንና የጣናን ተፈጥሮ የአባይን ተፈጥሮ የሚያዋህዱ አድርገን ነው እየሰራን ያለነው። ስለዚህ የባህር ዳር ኮሪደር ልማት ብቻ ሳይሆን የኮሪደርና የጠናዳር የጣና ዳር ልማት ብለን እንደገና ከፍ አደረግ ነው ማለት ነው። በዚህም ምክንያት ጣናን ወደ ባህር ዳር የማዋሃድ ስራ ሰርተናል ስምንት ቦታ ላይ ከዋና አስፋልቱ ጋር ጣናን የማያያዝ የማዋሃድ ኮኔክቲቪቲ የፈጠርንበት ሁኔታ ተፈጥሯል ማለት ነው። በዚህም እንግዲህ በጣም የሚገርም የሆነ ተፈጥሮ ነው። ተፈጥሮን የበለጠ የገለጥንበት ጣናና፣ ባህር ዳር፣ ባህር ዳር ለጣና ጣና ለባህር ዳር ያላቸው መስተጋብርና የተፈጥሮ ውህደት የበለጠ አጉልተን ያወጣንበት፣ በትክክልም ህዝቡ አሁን ከዚህ ሰዓት ጀምሮ የሚዝናናበት ሁኔታ ተፈጥሯል። ቱሪስቶችም አሁን የኢንተርናሽናል ቱሪስቱ የዶሜስቲክ ቱሪስቱ ባህርዳር ይመጣሉ። አሁን የምን ዱባይ ብለው ይላሉ። እኛ ላሉ ጣናን መጠው የሚጎበኙ ቱሪስቶች፣ አርቲስቶች፣ የኪነ ጥበብ ባለሙያዎች፣ ደራሲያን መጠው ይህንን ተፈጥሮ ሲያዩ የምን ዱባይ ነው የእኛ ዱባይ ባህርዳር ነው ብለው ወደዚህ አስተሳሰብ አምጥተነዋል ማለት ነው።